ሃይሚ ቅመሟ አሁንም ስህተት እየሰራች ነው። በስህተት ላይ ስህተት እንግዲህ ተንጫጫዋሉ። ያው እነሱም የእናንተ መንጫጫት ፈልገውት ነው። አሁንም እንደዚህ እያደረጉት ያሉት ምክንያቱም ትላንትና ጠዋት ዲያኒ ከአሁን በኋላ እኔን ለማግኘት አትሞክር ብላ ከጻፈች በኋላ ለምን ማግኘት እንደቻለች አላቅም። መቶኬ ሁለታቸውን እያከበሩ ነው። በዛ ላይ አዲስ ህይወት ከሀይሚዬ ጋራ እያለ ነው ይታወቃል። እሱ እንትን ለሚዲያው ሽፋን ለማድረግ እንደፈለገ ሁሉም ይታወቃል። እና ሀይሚዬ አይነዋን መክፈት ወይም መግለጥ እንዳልቻለች አላቅም። ይሄን ያክል መንገድ እነሱን ለማናደድ መሄዱ የእውነት እነሱ እንጃ ምን እንደታያቸው አላቅም። በጣም ቀታቸዋል። በጣም ተበቅላቸዋል። ከዚህ በላይ መሄዱ ለምን አስፈላጊ እንደሆነ አላቅም። የምር ለኦዲንስ ክብር የለም ለእነሱም ሞራል ወይም ስሜት እየተጠነቀቁ አይደለም። እኔ እንጃ። በነገራችን ላይ የሀይሜ ንግግር በጣም ያስፈራል ማርያምን፣ ትላንትና በጣም በቃ እኔ እንጃ እየጨነቀኝ ነው የሰማሁት። ንግግሩ ያስፈራል። ማለት አራት ቀን የጠፋበትን ምክንያት ለምን እንደሆነ እሷ አንደርስታን ታውቃለች፣ ግን ደግሞ ጠፍቶ እንደዚህ አይነት መለሱ ጥሩ ነው ብዬ አላስብም። አንገቷ ብል ማድረጓ አይደለም እሱ ብዙ ሰውን እያስቆጣው አሁንም ያው ደገመችው ማለት ነው። ከእሱ ጋር ዛሬ ያው እነሱ እኛን ለማንጫጫት ነው የፈለጉት። በእነሱ ቤት ስራ ነው ብለው ነው የጀመሩት። እናም ይሄ መጨረሻቸው ነው። እንግዲህ ከአሁን በኋላ ከብሩኬ ጋር ይታረቃሉ ብሎ ተስፋ ማድረግ ምንም እኔ በበኩሌ ካሁኑ ተስፋ አላደርግም። በቃ አቁም ያለውኝ አዲስ ነገር አለ በቅርቡ ብላ ነበረ። ይሄ ነው መሰለኝ ያው፣ አዲስ ነገር አንድም ከብሩኬ መታረቅ ነው ወይስ አዲስ ፍቅረኛ ለው ብዬ ሁለት ሀሳብ ይዤ ነበረ ማለት ነው። ያው እንደ እሱ እንደጻፉትም እንደሱ ናቸው መሰለኝ ግን እኔ ከአሁን በኋላ እኔ ተስፋ አላደርግም የምር ምንም ማለት ነው ማለት በቃ ተስፋ የሚያስደርግ ነገር አይደለም እያደረገች ያለው ማለት ነው ምንም ይሆን ብዙ አመት አሳልፈዋል ብሩኬ ብዙ እንደበደላት ነው እያወራች ያለው እኔ እንጃ ከሚዲያ ከካሜራ ጀርባ ምን እንደሚያደርጋት እግዚአብሔር ነው የሚያውቀው ብቻ ያው ለመለያት ድሮም ፍቅር አልነበራትም ይመስለኛል ከብሩኬ ጋ ማለት ነው። ምክንያቱም በአጭር ጊዜ ውስጥ እንደዚህ አይነት ነገር